ዳጣ በምሽት ናታን ክፍል ተገኝታ ነበረ። እንግዲህ አቶ ደረጀም ደርሶባት ምን ልትሰሪ ነው የገባሽው ወንድ ክፍል በዚህ ሰዓት ቢላትም፣ እሷ እንግዲህ በጣም ግራ በመጋባት አይ ጋሼ እንደዛ አይደለም እኮ መጽሐፍ እኮ ለውሰድ ነው የመጣሁትኝ በማለት ነበር ያለችው። ደግሞ እሱ ነው እኔ መጣፍ እሰጥሻለሁ እያለኝ የምን መጣፍ እንግዲህ በማለት ሲላትም፣ እሷ መጀመሪያ እንዴ አፈቀርከኝ እንዴ እያለችው ነበር እና አፈቀርከኝ እንዴ የሚል መጣፍ እሱ ጋር እንዳለ እየጠየኩ ነበር በማለት እንግዲህ ነገሮቹን በሰከንዳቶች ውስጥ ለመቀያየር ትሞክራለች ማለት ነው። አቶ ደረጀ ግን እነሱ የሚያውሩትን ያሉትን ነገሮች ሁሉ ስለደረሰባት ስለም ስለሰማ ምንም አለመናገርና ና ባለማስነቃት እንግዲህ በይጂ እንደዚህ አይነት መጣፍ ካለ እኔም ፈልገዋለሁ በማለት ነበር ያለው። እና እንግዲህ ናታን ምንም አልተናገረም ዝም ነበር ያለው በዛን ሰዓት እና እሷም እንግዲህ መጣፉ አሁን የለም፣ ነገ ግን ከመጣበት አምጥቶ ፈልጎ እንደሚሰጣት እንግዲህ ይነግራት እና ከክላስ እንድትወጣ ይነግራታል ማለት ነው። አቶ ደረጀም እንግዲህ ናታን ጋር ቁጭ ብሎ ለናታን አንዳንድ ነገሮችን ይነግሯል። ናታን እዚህ ቤት እኔ አንተን ከልጆቼ ለጅቼ አላይክም። እነኝ ልጆች ደግሞ ሴቶች ልጆች ናቸው። ስለሆነ እንደ ወንድምም እንደ አባትም እንድትጠብቃቸው እንድትንከባከባቸው ይገባሃል። ኃላፊነቱን ለአንተ ሰጥቻለው በማለት እንግዲህ ኃላፊነትን የሚያክል ነገር አሳልፎ ለናታን ሰጥቷል ማለት ነው። ምክንያቱም ሁላቸውም እንደምታያቸው ሴቶች ልጆች ናቸውና፣ ስለዚህ ሌላ ችግር በዚህ መሀል መፈጠር የለበትም። ሁሉም አምናሃለሁ፣ አንተን በማለት ይለዋል። ና እሱም ኦ አባዬ፣ እንደምታምነኝ አውቃለሁ። ነገሮቹ አንተ እንደምታስባቸው አይደሉም። መጽሐፍ ደግሞ ያለችው ልጅቷ ነገሮችን በደቂቃ ውስጥ መቀያየር ስለምትችልበት ነው። በሰከንዳቶች ውስጥ እንዴት ነገሮቹን እንደቀያየረች ና ነገር እንደለወጠች አይተሃል። ስለዚህ እች ልጅም የዋህናት ችኩል ናት፣ ደግሞ አንድ ነገር ቆም ብላ ማሰብ አትችልም፣ እና ልትጠብቃት ልትንከባከባት ይገባሃል በማለት ነው ያለው። ና እሱም ግድ የለም አባዬ፣ ምንም አትጠርጥር ነው ያለው። ና ሁላቸውም እኔ እንደ ወንድምም እንደ አባትም ሞኜ እጠብቃቸዋለሁ በማለት ነው ያለው። እሱም እንግዲህ አምናሃለው፣ ልጅ አታሳፍረኝም። ሰሞኑን ደግሞ እኔ ወደ ሌላ ሀገር ሊሄድ ስለሆነ ወደ አውሮፓ እነኝ ልጆች ብቻቸው ናቸው ለተጠብቃቸው ይገባል በማለት እንግዲህ ለናታን ትልቅ ኃላፊነት ሰጥቶታል ማለት ነው። እንግዲህ ዳጣም ከናታን ክፍል ወጥታ ወደ ሳሎን ወይዘሮ ማርታ ጋ ሄዳ ነበር እና ማርታም የት ነበሽ በዚህን ሰዓት? ስትላትና ናታን ክፍል ነበር እኳ መጣፍ ሰጥሻለው የሚነበብ መጣፍ ብሎኝ እኮ እሱን ላመጣ ሄጄ ነበረ። ከዛማ ጋሼ መጣና ሄጂ እኔ ያመጣልሻለው አለኝ ስትል እንግዲህ ነገሮቹ ሚስጠሮቹን ወይዘሮ ማርታ ስለምታውከት ትብላ ነበር የሳቀችባትና እኔ ምለው ዳጣዬ ግን ፍቅረኞች የሉሽም እንዴ ምናም? ስትላት አረ ነፍ ናቸው ነው ያለቻት። እና መጀመሪያ ግን ጓደኛ ነበር ያለቻት እሷ አረ ነፍ ጓደኛን ያለኝ ብዙ ናቸው እኮ ትዬ ስትላት፣ እንግዲህ ድንግጥ ነበር ያለችው። እና ማለት እንዴት ብዙ ናቸው? አዎ ብዙ ናቸው ጓደኞቼ አብራቸውን ብሎ አብረ የሚጫወት እኮ ብዙ ናቸው ትዬ፣ አንድ ቀን ላስተዋውቀሽ። እንዴት አይ አንቺ ልጅ፣ እኔስ እንደዛ ማለቴ ሳይሆን ፍቅረኛ ምናምን ያልኩሽ። አይ እትያው እኔ ለራሴ ብዙ ጭንቅ እያለብኝ አሁን ስለ ፍቅረኛ ምናምን ሌላ ጭንቀት ውስጥ እኔ ምን አስገባኝ? ስትላት፣ እንግዲህ አይ አንቺ ልጅ እንደው ሊሆድሽ ውስጥ ሌላ ሴትዮ አለች ይመስለኛል፣ ስትላት እንግዲህ እንግዲህ አረትዬ እኔ ከሰው ጋ አይደለሁም ብቻ ይነኙካ ያለው ስትላት፣ እንግዲህ አነጋገሯ አስቋት ነበር። ወይዘሮ ማርታን ግን ከት ብላ እየሳቀችባት ነበረ። ና ነገር ግን ሌላ ችግርም በመሀላቸው እየተፈጠረ ነው የሚገኘው ማለት ነው። እንግዲህ አቤጌል አሁንም አላረፈችም ማለት ነው። ዳጣ ስልኳን ቁጭ አርግታ ነበር የሄደችው ውሃ ጋ። እንግዲህ ውሃ ደግሞ የሷን የስልኳን ባተርን ስለምታውቀው ያለ ወትሮዋ እንግዲህ አቤቄ ለስላሳ ሰውና ጥሩ ሰው ሆና ውሃዬ፣ እኔ አጠገቤ ተቀመጭ በማለት በመለሳለስ እንግዲህ ውሃን አጠገቧ እንድትቀመጥ ካደረገች በኋላ የዳጣን ስልክ ባተርኑ ታውቂዋለሽ እንዴ? እስቲ ንገሪ ነበር አሳይ ነበር ያለቻት ና ውሃ ግን ምን ልታረግ እንደሆነ ሚስጥሩ ስላልገባት የዳጣን ስልክ ባተርን ከፍታ አሳይታታለች ማለት ነው። እንግዲህ አቤቄ አቤቄ ሊያችን መንገድ ተጠቅማ ወዳታንን ሌላ ለማይሆኑ ነገሮች ከዳጣ አፍ የማይወጡ ነገሮችን እያወራችበት ትገኛል ትገኛለች ማለት ነው እሱም እንግዲህ ስለ ፍቅር ትወደኛለህ ወይ ለእኔ ምን አይነት ስሜት አለ ወይስ ደግሞ ከኔና ከአቤጌል ማንን ነው የምትወደው በማለት ብዙ ነገሮችን እያወራችሁ ነበረ ናታን ናታንም ግን በጣም እንደሚወዳት ብዙ ሴቶችን ቢኖሩ ከአንቺ ሴቶች ከአንቺ የበለጠ ግን ማንንም አልወድም በማለት አንዳንድ መልሶችን እየሰጣት ነበረ ነገር ግን ይሄ ነገር የተጠቀመችው አቢጌል ማንን ይወዳታል አይወዳትም የሚለውን ለማጣራት ነበረ። ነገር ግን መጨረሻ ላይ ለራሷ አጣብቂኝ ውስጥ ነው የምትገባው ማለት ነውና እንደዚሁም እንግዲህ አቢጌልም ናታን ክፍል ሄዳ ናታንዬ በማለት እንግዲህ ወዬ ስላት ሰሞኑን ጊዜ ማሳለፍ እፈልጋለሁ ከአንተ ጋር ነበር ያለችውና እንደዚሁም ደግሞ አባዬ ወደ አውሮፓ ሊሄድ ነው በማለትም ስትነግረው፣ አዎ አውቃለሁ፣ አባዬ እኮ ለመጀመሪያ ጊዜ አይደለም፣ ሁልጊዜም ይሄዳል ስራ እኮ አውሮፓ ሲላት፣ አዎ ይመስላል። እስቲ እኔና አንተ ጊዜ ብናሳልፍ አብረን ሲላት ስትለው እንግዲህ ምን አይነት ጊዜ ነው ያላት እንግዲህ እሱም ግራ ገብቶስ፣ ምን አይነት ጊዜ ነው እኔና አንቺ አብረን የምናሳልፈው ሲላት፣ እንደሆን ነገር አይገባ ኩርፊቱ እንሄድሽ ያ አሁን እስገባክ ኮረብቱ እንሂድና እኔና አንተ ለብቻችን ጊዜ እናሳልፍ፣ እዛ ትንሽዬ ለፍቅረኛ ሞች የተሰራ የጎጆ ውስጥም አብረን እንቀመጥ፣ እጃችንን ተያይዘን የጫካውን ኳኳሻት እና ንፋሱን እያዳመጥን እጅ ለእጅ ተያይዘን የሆውን ፏፏቴ እያዳመጥን አበቦች ሲፎኩ ሲፈኩ እያየን እየሰማ ስትል በይ በይ በይ ህልምሽ ውስጥ ሆና አለብሽ፣ ንቂ ንቂ ነው ያላት እና እሷም እንግዲህ እንደዛ ሲላት በጣም ነው የተናደደችውና፣ ግን አንተ ለምንድን ነው አትወደኝም እንዴ ስትለው፣ እንግዲህ እኔ እንደዛ አላልኩሽም አቤጌል፣ እውነት ለመናገርኮ አንቺ ቆንጆ ልጅ ነች ሲላት፣ እንግዲህ በጣም የልብ ልብ የተሰማትና ፊቷ ላይ ፈገግታ ይሻላል ይታያልና እሷም፣ እሺ ምን አይነት ሴት እንደሆንልህ ነው የምትፈልገው በማለት ነበር የጠየቀችው። እሱም እንግዲህ እቺ ልጅ ወደ መንገድ ለመለስ ስላሰበ እኔ የምፈልገው ጥሩ ሴት፣ የዋህ ሴት፣ ግልጥ ተጫዋች እና ሰው ወዳድ እንድትወኝ ልኝ ነው የምፈልገው። እንደዚህ አይነት ሴት ነው የምፈልገውን ያላት እሷን ሳይሆን ያው በቃ በአጠቃላይ እንደዚህ አይነት ሴት ነው የምፈልገውን ያላት እና እሷም እንግዲህ ማለት ደግና የዋህ ማለት እንደኔ አይነት ስትለው አይ እንደ ዳጣ አይነት ብሎ እንግዲህ ትቷ ሲወጣ አብረው ነበር። ብድግ ያለችውና ልታንቀው ነው፣ ልትመታው ነው፣ ምን ለመሆን ነው። እና እንደዛ ለመሆን ብታስብ ጥሩ ነው። ከዚህም በፊትም እናቷ መክራት አለች። በዚህ እሱ አልረዳ ስላላት አንዳንድ አንድ ምክሮችን ሰጥታት ነበረ። ነገር ግን ምንም ወደዛ እየተመለሰች አለችም። ና እንግዲህ በቴክስ ሲታጣፉ ወደ ክላሴ ነይ ከናፈኩሽ በማለት ብሏት ነበር ዳጣ ምስለው። ነገር ግን ዳጣ ለራሷ ጉዳይ ዝም ብላ በዛ ስታልፍ እንደዚሁ ልትረብሸው ገብታ ነበር ና እውነት ግን አንቺ ልነት ለእኔ ስሜት አለሽ? እንዲህ በማለት ነው እየጠየቃት ና ዳጣ ማለት ነው። ዳጣ ግን ስለዚህ ምንም የምታውቀው ነገር የለም ና እንዴ፣ ምን ማለት ነው? ምን ለማለት ፈልገህ ነው? እያለችው ነበር። እንዴ አንቺ አለሽም እንዴ እየጣፍሽልኝ ያለሽ ምንድን ነው? ደሞ የጣፍክልህ? አረ እኔ በዚህ ጋር ሳልፍ እኮ እኔ ፎቅ ነኝ ያለውትኝ ሰላም ስራ እያገዝኳት ነበረ። በዚህ ጋር ሳልፍ ትንሽ ልረብሽክ ብዬ ነው እኔ የመጣሁት። እኔ ስልኬ ደግሞ ውሃ ጋ ነው በማለት ነው ያለችውና፣ ነገር ግን እሱም በጣም ነው ድንግጥ ያለው። ይቺ አቤጌል መሆን አለባት ብሎ እንግዲህ አቤጌል ጉድሽ ፈላው ማለት ነው። እዚህ ጋር የማታደርገው ተንኮል የለም ማለት ነው እንግዲህ አሁን ውሃ መስላ እንግዲህ ለሱ ጥፋ አላት፣ ለቤተሰብ አሳይታ እሱን ለማስባረር እች ልጅ ለማስባረር ነው እያደረገች ያለችው ይህን ድርጊት። ድጋሚ ደግሞ እንግዲህ በፊትም ወርቅም ሰርቃ ልጅቷን ለማስባረር ሙከራ እርግታ ነበረ። ሁለተኛ ሌላ ወንጀል ደግሞ ተይዞባታል ማለት ነው። አሁንም ምንም አታመልጥም ማለት ነው። እና ነገር ግን ሰላም ይም ውሃን የሆነ ሆዷ በቃ ያወቀ ነገር ትመስላለች። እና የናታንን ክፍል እያጸዳች ነበረ፣ ውሃም አጠገቧ ሄዳ እንግዲህ ዳጣም አጠገቧ ስትሄድ ዳጣዬ፣ ግን እናታን እንችላ እያልሹ ነው በማለት ትላታለ እንዴት ማለት? አይ በጣም እየኮራሽበት ይመስለኛል። ልጁ እኮ በጣም ነው እኮ የሚወድሽ። ደግሞ ካፉ ራሱ ጠብ አደርግሽም። ስላንቺ እኮ ሲያውራ አውርቶ አይጠግብ ነው ትላት። ና እና ምን አደረግኩት እኔ? አብሬው እየተጫወትኩ አይደለ እንዴ? መቼ ኮራውበት? አብሬው እኮ እጫወታለሁ፣ አውራዋለሁ። አንዳንድ ጊዜ እየመጣው ደግሞ አማዬና አባዬ እሱ ክላስ እንዳትሄጅ ብለውኛል በማለት ትላታለ አይ ብዙም አትኩሪበት፣ ልጁ ጥሩ ልጅ ነው በማለት እንግዲህ እየገፋፋቻት ትገኛለች ማለት ነው። እዚህ ጋር እንግዲህ የሚያሳየው ሰላም፣ የሆነ የምታውቀው የራሷ የሆነ ሚስጥር አለ ብዬ አስባለሁ። ና እንግዲህ እውነት ያደርግላት ነው የምንለው እንጂ በጤናዎች ልጅ አልገፋፋቻትም ማለት ነው ና በስተ መጨረሻም ግን አቤጌል ደውላ ያው ለእናቷ የውልሽ ናቷንና ዳጣ የሚያደርጉትን በስልካቸው የሚጣጣፉትን ጉድ አሳይሻለሁ እኔ በማለት ነበር ያለቻት። እናትየውም በጣም በመደንገጥ ችሊት ጤነኛ አይደለችም እንዲ ነበር ያለችው። መኪና ውስጥ ነበሩ ከአቶ ደረጀ ጋር፣ እሱም ምንድን ነው ሲል ዝም ብላ ነው ባክታትች አቤጌል ናት በማለት እንግዲህ፣ ወደ ቤት ሄደው ነበር። ገና ወደ ቤት እንደገቡ ስልኩን እማዬ ይህ የውልሽ እየው በማለት ስትላት፣ እንግዲህ መንጭቅ አርግታ ስልኩን ደብቃባት ነበረ አቶ ደረጀ ደግሞ በሉዳን አደሩ ብሎ ትቷቸው ሄዳልና፣ እንዴ ለባይ የማሳየ ውንጅ ስትላት አባትሽ ነገ መንገድ አለበት ጊዜ መተኛት አለበት፣ በማለት እንግዲህ እናት የዋ ምሴጁ ልታየው ይሆናል። እንግዲህ ናታንም እውነቱን ደርሶበታል፣ ሊያን ቴክስት ማን እንደጣፈው ስልኩ በአቤጌል እጅ እንደሆነ፣ አቤጌል አለቅሽም ብሎ እንግዲህ አቤጌልን ሄዷል ማለት ነው። እዚ ጋ የረት ሁለተኛ ውርደቷን ትሸከማለች ማለት ነው፣ ምክንያቱም ስለዚህ ቴክስት እና ነገር ምንም እና ተፈጠረ የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቴንኪዋ አመሰግናለሁ።